ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም የአስራት አደራ ልጆች፣ በመላው ዓለም የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ በሙሉ እንኳን ለሰማዕቱ ቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል እንዲሁም በእለቱ ታስበው ለሚውሉ ጻድቃን ሰማዕታት ወርሃዊና ዓመታዊ ክብረ በዓል በሰላም በፍቅር፣ በምህረቱ እና በቸርነቱ ለዛሬዋ ቀን ለዚህ ሰዓት ለእርሱ ደቂቃ ላደረሰን ለኃያሉ ለውለ እግዚአብሔር ክብር ምስጋና ሁሉ ለርሱ ይሁን፣ አሜን። አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስም ሰኔ ሀያ ሶስት እግዚአብሔር አምላክ፣ እነሆ ማንም የሚመስል ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቻሃለሁ። አንደኛ ነገድ ምዕራፍ ሶስት ከቁጥር አስራ ሁለት ብሎ ቃል ኪዳን የገባለት ታላቁ ጥበበኛ ንጉሥ ሰለሞን እረፍቱ ነው። ዳግመኛም በዚህች ዕለት የላይ ላይ ግብፁ ታላቁ አባት አባኖብ እረፍታቸው ነው። ይህም ቅዱስ ዘላይ ላይ ግብፅ መባላቸው አባኖብ ተብለው የሚጠሩ በታችኛው ግብፅ የሚኖሩ ሌላ ታላቅ ጻድቅ አባት አሉና ነው። ይሄኛው አባኖብ በላይኛው ግብፅ ከሚገኙት ገዳማትም ውስጥ በአንዱ በታላቅ ተጋድሎ ይኖር ነበር። ዲቅሪጥያኖስ የብዙ ሰማዕታትን ደም እንደ ውሃ ማፍሰስ በጀመረበት ጊዜ መጀመሪያ ላይ በአንዲት ቀን ሰማንያ ሰማዕታትን አረዳቸው። አባኖብንም ይዘው ለዲቅሪጥያኖስ ባለሟል ለሆነው ለአንደናው ገዢ ለአርያኖስ አሳልፈው ሰጡት። ጨካኝና ረመኔ የነበረው አሪያኖስም አባኖብን ይህንን የምንኩስና ልብስን አውልቀህ ጣልና ለአማልክቶቻችን ሰዋ እጣንም እጠና አለው። አባኖብም ለአምላክ የምስክር ሆኜ ሰውነቴንም ለክርስቶስ መስዋዕት አድርጌ አቀርባለሁ እንጂ ለረከሱ ለእናንተ ጣዖታት አልገዛም፣ አለው። ንጉሱም እጅግ አሰቃየው፣ ወደ አምስቱ መሀጉር በግዞት ሰደደው። በውሃ ጉድጓድ ውስጥም ጣሉትና በውስጡ ብዙ ጊዜ እየተሰቃየ ተቀመጠ። ጌታችንም ከሀዲውን ዲዮቅልጥያኖስን አጥፍቶ ደጉን ንጉስ ቆስጠንትኔዎስን እስካነገሰው ድረስ አባኖብ በስቃይ ኖሩ። ቆስጠንጥኒዎስንም በነገሰ ጊዜ በአምስቱ መህጉሮች ወታደሮች ልኮ አባኖብን አስፈልጎ አገኛቸው። አባኖብ ቅዳሴ ገብተው ሲቀድሱ ቅዱሳት ለቅዱሳን ማለትም ንጹህ የሆነ ከስጋውና ከደሙ ይቀበል ባሉም ጊዜ ጌታችንን በመሰዊያው ላይ ተቀምጦ ንስሐ የገቡትን ሁሉ ኃጢአታቸውን ይቅር ሲላቸው በግልጽ ይመለከቱት ነበር። ጻድቁ ከጌታችን ታላቅ ቃል ኪዳን ከተቀበሉ በኋላ ሰኔ 23 ቀን በታላቅ ክብር አርፈዋል። ረዴት በረከታቸው ይደርብን በጸሎታቸው ሚማረን አሜን። ጠቢቡ ቅዱስ ሰለሞን አባቱ ቅዱስ ዳዊት፣ እናቱ ቅድስት ቤርሳቤህ ናቸው። ቅዱስ ዳዊት ሕግ ተላልፎ በግፍ ከሌላ ሴት የወለደው ልጅ ቢሆንም እግዚአብሔር ከገሰጸው እና አርሱም በፍጹም ልቡ ንስሐ ከገባ በኋላ ጌታም ስለ ልቡ ንጽህና ይቅር ብሎት በፈቃዱም በቤርሳቤህን አገባት። ሰሎሞንም እስከ አስራ ሁለት ዓመቱ ድረስ በአባቱ በቅዱስ ዳዊት ቤተ መንግስት አድጓል። ቅዱስ ዳዊት በሸመገለ ጊዜ ልጁ ቅዱስ ሰሎሞን በአስራ ሁለት ዓመቱም ነገሰ። አባቱ ዳዊት ከመሞቱ በፊት ልጄ ሆይ ፈጣሪህንም አምልክ ብሎ የመጨረሻውን ምክር መክሮታል። ቅዱስ ሰሎሞንም ከነገሰ በኋላ በገበአውን ለእግዚአብሔር መሰዋዕትን አቀረበ። እግዚአብሔርም ተገልጾለት ምን እንዳደርግልህ ትፈልጋለህ? ቢለው ሰለሞንም ልክ እንደ አባቱ አስተዋይ ልቦናና ጥበብን ለምኗል። ይህም በመጽሐፍ ቅዱስ ላይ እንዲህ ተብሎ ተገልጿል። ሰለሞንም እግዚአብሔርን ይወድድ ነበረ፣ በአባቱም በዳዊት ስርዓት ይሄድ ነበረ። ብቻ በኮረብታ መስገጃ ይሰዋ ያጥን ነበረ። ገባኦን ዋና ኮረብታ መስገጃ ነበረችና ንጉስ ይሰዋ ዘንድ ወደዚያ ሄደ። ሰሎሞንም በዚያ መሰዊያ ላይ አንድ ሺህ የሚያቃጥል መሰዋት አቀረበ። እግዚአብሔርም በገባዖን ለሰሎሞን በሌሊት በሕልም ተገለጠለት። እግዚአብሔርም ምን እንዲሰጥህ ትፈልጋለህ አለው። ሰሎሞንም አለ እርሱ በፊትህ በእውነትና በጽድቅ በልብም ቅንነት ከአንተ ጋር እንደሄደ ከባሪያህ ከአባቴ ከዳዊት ጋራ ታላቅ ቸርነት አድርገሃል። ዛሬ እንደሆነም በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትህን አቆይተህለታል። አሁንም አቤቱ አምላኬ ሆይ እኔን ባሪያህን በአባቴ በዳዊት ፈንታ አነግሰህኛል። እኔም መውጫውንና መግቢያውን የማላውቅ ታናሽ ብላቴና ነኝ። ባሪያህም ያለው አንተ ባሪያህም ያለው አንተ በመረጥከው ህዝብህ ስለ ብዛቱም ይቆጠርና ይመጠንም ዘንድ በማይችል በታላቅ ህዝብ መካከል ነው። ስለዚህም በህዝብ ላይ መፍረድ ይችልም ዘንድ መልካሙንና ክፉውንም ይለይም ዘንድ ለባሪያ አስተዋይ ልቦና ስጠው። አለዚያማ በዚህ በታላቅ ህዝብ ላይ ይፈርድ ዘንድ ማን ይችላል? ቅዱስ ሰለሞንም ይህንን ነገር ስለመናገሩ ይህንን ነገር ስለለመነ ነገሩ እግዚአብሔር ደስ አለው ደስ አሰኘው። እግዚአብሔርም አለው ፍርድን ትለይ ዘንድ ለራስህ ማስተዋልን ለምነህ እንጂ ለራስህ ብዙ ዘመናትን፣ ባለጠግነትንም፣ የጠላቶችንም ነፍስ ሳትለምን ይህንን ነገር ለምነሃልና እነሆ እኔ እንደ ቃል እኔ እንደ ቃል አድርጌልሃለሁ እነሆ ማንም የሚመስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቻሃለሁ እንዳይኖር ያለመንኸኝን ባለጠጋነትና ክብር ሰጥቻሃለሁ አባትህም ዳዊት እንደ ሄደ ስርዓቴንና ትእዛዜንም ትጠብቅም ዘንድ በመንገዴ እየሄድክ እንደሆነ እድሜህን አረዝመዋለሁ። አንደኛ ነገድ ምዕራፍ 3 ከቁጥር 4 እስከ 14። አንደኛ ነገድ ምዕራፍ 4 ከቁጥር 29 እስከ 34። እግዚአብሔር ጥበብን ለሰለሞን ከገለጠለት ከጥቂት ጊዜ በኋላ ከሀዲው ሁለት ሴቶች አንድ ከባድ ችግር ይዘው ከጥቂት ጊዜ በኋላ ወዲያው ሁለት ሴቶች አንድ ከባድ ችግር ይዘው ሰለሞን ፊት ቀረቡ። ከሴቶቹ መካከል አንዷ እንዲህ ስትል ገለጸች። ይህች ሴትና እኔ የምንኖረው በአንድ ቤት ውስጥ ነው። እኔ አንድ ወንድ ልጅ ወለድኩ። ከሁለት ቀናት በኋላ ደግሞ እሷም ወንድ ልጅ ወለደች። ከዚያም አንድ ቀን ለሊት እሷ የወለደችው ልጅ ሞተ። ሆኖም እኔ ተኝቼ ሳለው የሞተውን ልጅ የሞተውን ልጇን እኔ አጠገብ አስቀመጠችውና የእኔን ልጅ ወሰደች። ከእንቅልፍ የነቅቼ የሞተውን ልጅ ስመለከት የእኔ ልጅ እንዳልሆን አወቅኩ። በዚህም ጊዜ ሌላኛዋ ሴት አይደለም፣ በህይወት ያለው ልጅ የእኔ ነው፣ የሞተው ደግሞ የእርሷ ነው አለች። የመጀመሪያዋ ሴት መልሳ አይደለም፣ የሞተው ልጅ ያንቺ ነው፣ በህይወት ያለው ልጅ ደግሞ የእኔ ነው አለች። ሴቶቹም እንዲህ እያሉ ይከራከሩ ነበር። ቅዱስ ሰለሞንም ሰይፍ እንዲያመጡ አዘዘና ሰይፉን ሲያመጡ በሕይወት ያለውን ልጅ ለሁለት ከፍላችሁ ለሁለቱም ግማሽ ግማሽ ስጧቸው፣ አለ። እውነተኛ ይቷ እናት አይሆንም ብላ ጮኸች። እባካችሁ ሕፃኑን አትግደሉት፣ ለእርሷ ስጧት አለች። ሌላዋ ሴት ግን ለሁለታችንም አትስጡን፣ ለሁለት ክፈሉት አለች። በመጨረሻም ንጉሥ ሰለሞን ልጁን አትግደሉት፣ ለመጀመሪያዋ ሴት ስጧት፣ እውነተኛ የቷ እናት እርሷ ነች አለ። ቅዱስ ሰሎሞን ይሄንን ሊያውቅ የቻለው እውነተኛዋ እናት ልጇን በጣም ስለምትወደው እንዳይገደል ስትል ለሌላኛዋ ሴት እንዲሰጥ ፈቃደኛ በመሆኗ ነው። ሰሎሞን ይህንን ችግር እንዴት እንደፈታው ህዝቡ ሲሰሙ እንዲህ እያለ ጥበበኛ ንጉስ በማግኘታችን በጣም ተደሰቱ በማግኘታቸው በጣም ተደሰቱ። አንደኛ ነገር ምዕራፍ 3 ከቁጥር 16 እስከ 28። በእንደዚህ አይነት ሁኔታ እግዚአብሔር በሰጠው ጥበብና እውቀት እየተመራ ቅዱስ ሰሎሞን በፍጹም ቅን አገዛዝና ፍትሕ እስራኤልን ለአርባ ዓመታት ገዝቷል። በፍርዱም እርቱዕነቱ የሚተካከለው ማንም የለም። ቅዱስ ሰሎሞን የእግዚአብሔርን ቤተ መቅደስ ሲሰራ አርባ ዓመት ፈይቶበታል ሰርቶ በጨረሰ ጊዜ እግዚአብሔር ተገልጦለት ቃል በቃል በማናገር ታላቅ ቃል ኪዳንም ሰጥቶታል። በዚህ ስፍራ ለሚጸልይ ጸለቱ በዚህ ስፍራ ለሚጸልይ ጸለት አይኖቹ ይገለጣሉ፣ ጆሮዎቹም ያዳምጣሉ። አሁንም ስሜ ለዘላለም በዚህ ይኖርም ዘንድ ይሄንም ቤት መርጫለሁ ቀድሽዋለሁም፣ አይኖቼና ልቤም ዘወትር በዚህ ይሆናሉ አንተም ደግሞ አባተ ዳዊት እንደወደደ በፊቴ ብትሄድ እንዳዘዝኩህም ሁሉ ብታደርግ ስርዓቴንና ፍርዴንም ብትጠብቅ ከአባተ ከዳዊት ጋራ በእስራኤል ላይ አለቃ የሚሆን ከአዘርህ አለቃ የሚሆን ከዚህ አታጣም ብዬ ቃል ኪዳን እንዳደረኩ የመንግስትንም ዙፋን አፀናለሁ የሚል አስደናቂ ቃል ኪዳን ተቀበለ። አንደኛ ዜና ምዕራፍ 3 ከቁጥር 15 እስከ 18 ቅዱስ ሰለሞን ከአባቱ ከዳዊት ዘር እንደምትወልድ አባቱ ነግሮት ነበርና ዙፋን ዙፋን ያበዛ መስሎት ብዙ ሴቶችን ለራሱ አደረገ። መነሻ ሀሳቡ ይሄ ቢሆንም አንድም በተፈጥሯዊ ስሜቱ ስጋዊ ደማዊ ነውና በጣም ብዙ ሴቶችን አብዝቶ በያዘ ቁጥር ነገሩ መንገድ ሳተበት እና እየቆየ ሲሄድ በአረማውያን ሴቶች ፍቅር ሳይቀር እየተታለለ ለጣዖታት እስከ መስገድ ደረሰ። በዚህም እግዚአብሔር እጅግ ያዘነበትና በራይ ተገልጦ ገሰጸው። ከላይ እንዳየ ነው። አንተም ደግሞ አባተ ዳዊት እንደሄደ በፊት የብትሄድ እንዳዘዝኩሁም ሁሉ ብታደርግ ስርዓቴንና ፍርዴን ብትጠብቅ ከአባትህ ከዳዊት ጋር በእስራኤል ላይ አለቃ የሚሆን ከዘርህ አይታጣም ብሎ ቃል ኪዳን እንዳደረግህ የመንግስትህን ዙፋን አጸናለሁ ብሎ የሰጠውን ቃል ኪዳን አልጠበቀምና መንግስቱን ለሌላ አሳልፎ እንደሚሰጥበት ነገረው። ነገር ግን እግዚአብሔር ስለ ቅዱሳኑ ብሎ ይቅር ይላልና መሐሪ ቅርባይ ጌታ ስለ ወዳጄ ስለ ዳዊት ስል በአንተ ላይ ክፉን አላደርግም አለው። ንጉሥ ሰለሞንም ይህንን ሲሰማ ማቅ ለብሶ አመድ ነስንሶ በፍጹም ልቡ በማልቀስ ንስሐ ገባ። መሐሪ ጌታችንም ንስሐውን ተቀበለው። ቅዱስ ሰለሞን የተሰጠውን ቃል ኪዳኑን ባለመጠበቁ መንግስቱን ለሌላ ተላልፎ መሰጠት ቅጣቱን ብድራቱን የተቀበለ ቢሆንም ጌታችን ንስሐውን እንደተቀበለው ይገልጽለትም ዘንድ የይቅርተው መገለጫ የሆኑ አምስት መጻሕፍትን ገልጾለታል። መጽሐፍቱም መጽሐፈ ጥበብ፣ መጽሐፈ ተግሳጽ፣ መጽሐፈ መክበብ፣ መጽሐፈ ምሳሌና መሐሌ መሐሌ ዘሰሎሞን ናቸው። ከዚያም በተጨማሪ ጌታችን ለሰለሞን ከአባቱ ከቅዱስ ዳዊት የምትገኘውንና የናፈቃትን የእመቤታችንን ምስጢር ፍንትው አድርጎ ገልጾለታል። በተለይም መሐሌ መሐሌ ዘሰለሞን ከመዝሙራት ሁሉ የሚበልጥ መዝሙር በተባለው መጽሐፈ እግዚአብሔር በገለጠለት ምስጢር በሴት አንቀጽ እየጠራና በፍቅር እየመሰለ ስለ ሐዲስ ኪዳን ቤተ ክርስቲያን እና ስለ እመቤታችን ቅድስት ድንግል ማርያም ብዙ ምስጢራትን በዝርዝር ተናግሮበታል። ስለ ድንግልናዋ አጎቱ ስለ ድንግልናዋ እህቴ ሙሽራዬ፣ የተቆለፈ ገነት፣ የተዘረጋ ምንጭ፣ የታተመ ፈሳሽ ናት አለ። መሀሌ ምዕራፍ አራት ከቁጥር አስራ ሁለት ስለ ስደቷ አንቺ ሶሎማጢስ ወይ ተመለሺ፣ ተመለሺ እና ይህ ዘንድ ተመለሺ ተመለሺ አላት። መኃልየ ምዕራፍ ሰባት ከቁጥር አንድ ስለ እረፍቷና ትንሣኤዋ ደግሞ ውዴ ወዲህ ብሎ ተናገረኝ ወዳጄ ሆይ ተነሺ ውበቴ ሆይ ነዪ በማለት ይናገራል። መኃልየ ምዕራፍ ሁለት ከቁጥር አራት ውዴ የተባለ ወልድ የአብ ተቀዳሚ ተከታይ የሌለው አንድያ ልጁ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በቅዱስ ወንጌል ላይ በእርሱ ደስ የሚለኝ የምወደው ልጅ ይሄ ነው እንዳለ የማቴዎስ ወንጌል ምዕራፍ 3 ከቁጥር 17። ወዳጄ ውበቴ የተባለች ደግሞ እመቤታችን ቅድስት ድንግል ማርያም ናት። የሰው ልጅ በሰይጣን አሽከልላ ተተብትቦ በነበረበት የጨለማ ዘመን ለሰው ልጆች ብርሃነ ክርስቶስን ያስገኘች በመሆኗ እንደዚሁም ቅድመ ዓለም ያለ እናት የተወለደ ቃለ አብ ድህረ ዓለም ያለ አባት ሲወለድ ለእናትነት የተመረጠች ስደቱን የተሰደደች በአጠቃላይ በመዋለ ስጋዊው ከአጠገቡ ያልተለየች በመሆኗ ወዳጄ ይላታል። ውበቴ መባሏም ስለብዙ ምክንያት ነው። አስቀድሞ አባቷ ክቡር ዳዊት በመዝሙሩ ልጀ ሆይ ስሚ፣ እይ፣ ጆሮሽንም አዘንቤ ወገንሽን ያባትሽንም ቤት እርሺ ንጉስ ውበትሽን ወዷልና እርሱ ጌታሽ ነውና፣ በማለት እንደተናገረ መዝሙር መዝሙር አርባ አራት ከቁጥር አስር እመቤታችን በነፍሰ ስጋ በውስጥ በአፋ በሀልዩ በነቢበ በገቢር ፍጹም እንከን የሌለባት ድንጋሌ ስጋን ከድንጋሌ ነፍስ አስተባብራ የተገኘች በነፍሰ በሥጋ በልቦና ንጽሕት ቅድስት በመሆኗ ነው። ቅዱስ ኤፍሬም በረቡዕ ውዳሴው ላይ አብ በሰማይ አይቶ እንዳንቺ ያለ አላገኘምና አንድ ልጁን ላከው በአንቺም ሰው ሆነ በማለቱ እንስተ በሙሉ መርገመ ሔዋን ይተላለፈባቸው ነበር እና ለአምላክ እናት የምትሆን ሴት በጠፋችበት እርሷ መገኘቷን ያመለክታል። በተመሳሳይ መልኩም ይህንን ሀሳብ ሊቁ አባ ሕርያቆስ በቅዳሴው እንዲህ በማለት ያጠነክረዋል። እግዚአብሔር አብ በሰማይ ሆኖ ምሥራቁንና ምዕራቡን፣ ሰሜኑንና ደቡቡን ዳርቻዎችንም በእውነት ተመለከተ ተመለከተ ተነፈሰ አሸተተም፣ እንዳንቺ ያለ አላገኘም። የአንቺን ማዛ ወደደ፣ የሚወደውን ልጁን ወደ አንቺ ላከ። እንግዲህ እመቤታችን ውበቴ መባሏ በእንደዚህ ያለው ምክንያት መሆኑን ማወቅ ይገባናል። እናታችን ቅድስት ድንግል ማርያም ስጋዋ መፍረስ መበስበስን መበስበስን ያይ ዘንድ ወይም እንደሌለው ሰው እስከ ተንሳዬ። ዘጉባኤ በመቃበር ይቆይም ዘንድ አይገባምና እንደ ልጇ ተነስታ አድርጋለች። ይህም በቅዱስ መጽሐፍት በትንቢት የተገለጸ ነበር። ቅዱስ ዳዊት አቤቱ ወደ እረፍትህ ተነስ አንተና የመቅደስህ ታቦት የመቅደስህ ታቦትም ይላል፤ መዝሙር 131 ከቁጥር 8። ነቢዩ ይህንን ቃል የተናገረው ፈጣሪ ሆይ ምእምናንን ወደ የምታሳርፍበት ወደ መንግስተ ሰማያት የመቅደስ ታቦት ድንግል ማርያምን ይዘህ ተነስስ ይለው። ታቦት የጽላት ማደሪያ እንደሆነ ሁሉ እመቤታችንም ለክርስቶስ ማደሪያ በመሆኗ ታቦት ትባላለችና ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛነቱን ከፈጸመ በኋላ ቅድመ ወደ ቀደመ ክብሩ እንደተመለሰ ሁሉ እመቤታችንም እመቤታችንም የክርስትናን ፍሬ ማፍራት ካየች በኋላ በቀኙ ትቀመጥም ዘንድ ተነሽነይል ብሏታል ይህም የነቢዩ ሰለሞን የትንቢቱ ፍጻሜ ነው አባቱ ቅዱስ ዳዊትን በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች ያለው ይህንኑ ነው መዝሙር 44 ከቁጥር 9። ኢሳይያስ ምዕራፍ 60። የመቤታችንን ተንሳኤ ምንም እንኳ በልጇ በኢየሱስ ክርስቶስ ፍቃድ የተደረገ ቢሆንም መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ ድንጋዩን ፈንቅሉልኝ ያልተባለበትና በሶስተኛው ቀን የተፈጸመ በመሆኑ ተንሳኤዋ የልጇን ተንሳኤ ይመስላል። እንግዲህ ጌታችን ለሰሎሞን ከአባቱ ከቅዱስ ዳዊት የምትገኘውንና የናፈቃትን የመቤታችንን ሚስጥር ሁሉ ፍንትዋ አድርጎ የገለጸለት በዚህ መንገድ ነው። ጌታችን በቅዱስ ቃሉ ንግስት አዜም በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች፣ የሰለሞንን ጥበብ ለመስማት ከምድር ዳር መታለች እና እንሆም ከሰለሞን የሚበልጥ ከዚህ አለ። የማቴዎስ ወንጌል ምዕራፍ 12 ከቁጥር 42 ብሎ የመሰከረላት የእኛዋ ኢትዮጵያዊቷ ንግሥት ሳባ አዜብ፣ ወይም አዜብ፣ ወይም ማካዳ የሰለሞንን ጥበብ ለመፈተን ሄዳ ከእርሱም ጸንሳ መታ ቀዳማዊ ምን ይልክ ቀዳማዊ ምን ይልክን ወልዳለች ይህችውም ንግስተ አዜብ ከሰለሞን ጋር ሲገናኙ ጌታችን መድኃኒ ዓለም ክርስቶስ በኋለኛው ዘመን ይሰቅሉበት ይሰቀሉበት ዘንድ ካለው ቅዱስ እፀ መስቀል ይሰቀልበት ዘንድ ካለው ቅዱስ እጸ መስቀል አስቀድማ ተአምር የተደረገላት እግዚአብሔር የመረጣት ቅድስት ናት። ነቢይና ንጉስ የሆነው ጠቢቡ ሰለሞን ታሪኩና ጥበብ የተሞላባቸው ድንቅ ድንቅ ሆኑ ስራዎቹ ተነግረው የሚያልቁ አይደሉም። ቅዱሱ በአምሳ ሁለት ዓመቱ በዛሬው ዕለት በሰላም አርፎ የአባቶችን ርስት ወርሷል። ረድት በረከቱ ይደርብን። በጸሎቱ የሚማረን አሜን። በዚችም ዕለት ሰኔ 23 ቀን ከተሰጣቸው ጸጋ የተነሳ አራዊትና እንስሳት እንደ ሰው በድምፅ ያነጋገሯቸውና ይታዘዙላቸው የነበረው ዳግመኛም ይጠብቋቸው የነበሩትን በጎችና ፍየሎችን በነብርና በተኩላ ያስጠበቁ የነበሩት አቡነ ተጠምቀ መድህን እረፍታቸው ነው። አቡነ ተጠምቀ መድህን በጎጃም ከሚታወቁ ታላላቅ ቅዱሳን ውስጥ አንዱና ዋነኛው ናቸው። እርሳቸውም እንደነ አቡነ አብራኒዎስ ላሉ ቅዱሳን ገዳማቸውን እንዲመሰርቱ ያደረጉ ታላቅ አባት ናቸው። አቡነ አብራኒዎስ በንፋስ ሰረገላ ላይ የሄዱ ሲታዩ፣ እንዲሁም ሌሎች ተአምራትን ሲያደርጉ ይህንንም ድንቅ ስራቸውን ሰዎች ቢያውቁባቸው ውዳሴ ከንቱን ንቀው ወደ አቡነ ተጠምቀ መድህን ዘንድ ሄደው በዚያ በታላቅ ተጋሮ ከኖሩ በኋላ አቡነ ተጠምቀ መድህን በአንተ ምክንያት ብዙ ነፍሳት ይድናሉ፣ ክፍል በዚህ ነው በማለት ዛሬ ላይ ኤርትራ ውስጥ ወደሚገኘው ደብረ ጥሉል ልኳቸዋል። እርሳቸውም ቅዱስ ሚካኤል እና ቅዱስ ገብርኤል እየመሯቸው መጥተው አስደናቂውን እንደ አቡነ ደብረ ጥሉል ገዳምን መስርተዋል። አቡነ ተጠምቀ መድህን በጻድቁ ዮሐንስ ዘመነ መንግስት የነበሩ ሲሆን የታላቁ የጉሃንቻ አንድነት ገዳም መስራት ናቸው። በአስራ ሰባተኛው መቶ ክፍለ ዘመን የነበሩት አቡነ ተጠምቀ መድህን በርካታ ገዳማትን መስርተዋል። ከእነዚህም ውስጥ አውሽካን ኢየሱስ ገዳም፣ ካጋና እወስጣጤዎስ ገዳም፣ ወገዳ ገብረ መንፈስ ቅዱስ ገዳም እና ሌሎችንም በርካታ ገዳማትን ጻድቁ እንዳቋቋሙ ከሀጉንቻ ቅድስት ማርያም ገዳም የተገኘ ጽሑፍ ይገልጻል። እነዚህም ገዳማት አሁን ላይ የት እንዳሉ ማወቅ አልተቻለም። ምናልባትም በእነ ግራኛ አህመድ የጠፉ ይሆናሉ። ሌላኛዋ በአቡነ ተጠምቀ መድህን የተመሰረተችው ሐረፀ ማርያም ገዳም ናት። ይህችም ገዳም የምትገኘው በአዊ ዞን ሀገረ ስብከት መተከል ውስጥ በጓንጓ ወረዳ ውስጥ ነው። ሌላው የጻድቁ ገዳም ቻግኒ የሚገኘው የሰጋዲ ቅዱስ ሚካኤል አቡነ ተጠምቀ መድህን አንድነት ገዳም ነው። ይህም የጻድቁ ገዳም በርካታ መነኮሳት የሚገኙበት ታላቅ የአንድነት ገዳም ሲሆን በተለያዩ የልማት ስራዎች ይታወቃል። አቡነ ተጠምቀ መድህን አባታቸው ወልደ ክርስቶስ፣ እናታቸው ወለተ ማርያም የተባሉ የጋግ ክርስቲያኖች ሲሆኑ ጻዲቁ የተወለዱት ታህሳስ ሁለት ቀን 16 10 ዓመተ ምህረት ነው። በጥምቀትም ሀብተ ወልድና የተቀበሩት በጥምቀትም ሀብተ ወልድና የተቀበሩት ደግሞ ጌታችን በተጠመቀበት ዕለት ጥር 11 ቀን ስለሆነ ተጠምቀ መድህን ተብለው መጠራታቸውም ከዚህ ከክርስትና ቀናቸው በመነሳት ነው። አቡነ ተጠምቀ መድህን አስተዳደጋቸው እንደ ማንኛውም የገጠር ልጅ እረኛ ሆነው ያደጉት። እርሳቸው ግን ከልጅነታቸው ጀምረው መንፈሳዊ ትምህርት ለመማር ካላቸውም ጽኑ ፍላጎት የተነሳ ያግዷቸው ወይም ይጠብቋቸው የነበሩትን በጎችና ፍየሎችን በነብርና በተኩላ አስጠብቀውና አደራ ሰጥተው ወደ አባቶች ዘንድ በመሄድ ከመነኩሳት እግር ስር ተቀምጠው ዳዊት ደግሞ ወንጌል ተምረው ማታ ይመለሳሉ። ተምረው ጨርሰው ሲመለሱም በጎቹና ፍየሎቹ ከነብርና ከተኩላ አራዊት ጋራ ሲቦርቁ ያገኛቸዋል ያገኟቸዋል። አባታቸውም ሳያውቁባቸው ከረኝነታቸው እንደተመለሱ ሆነው ማታ ወደ ቤታቸው ይመለሳሉ። ከረታትም በአንደኛው ቀን አንድ ባህታዊ አባታቸውን ወልደ ክርስቶስን አግኝቶ ልጅህን ስጠኝ ላስተምረው ሲላቸው አባታቸውም በጎቹና ፍየሎቹን ማን ይጠብቃችኋል? በማለት እምቢ አሉ። አባታቸውም ተጠምቀ መድህንን ዳዊት አንግበው ስላያቸው ይህንን ሁኔታ ለማረጋገጥ ልጃቸው እያገዱ በረኝነት ከሚውሉበት ቦታ ቢሄዱ በሚያስገርም ሁኔታ በጎችና ፍየሎች ከነብርና ከተኩላ ጋር ሲጫወቱ ሲቦርቁ ተመለከተ። ሲመሽም አውራዎቹ ሲመሽም አውራዎቹ እንስሳዎቹን ሲሾሟቸው አዩ። ማታም ልጃቸውን ተጠምቀ መድህንን ልጄ የት ዋልህ ብለው ሲጠይቋቸው ከብት ሳግድ ዋልሁ ሲሉ፣ አባታቸውም ልጅ ሆይ ነገሩን ተረድቼዋለሁ። ከዛሬ ጀምሮ እረኛ አትሆንም፣ ከባህታውያን ዘንድ ሄደህ ተማር ብለው ወደ ገዳም ላኳቸው። ከዚያም በኋላ አቡነ ተጠምቀ መድህን መንፈሳዊ ትምህርት እየተማሩ የአባቶችን መንገድ እየተከተሉ በመተ የአባቶችን መንገድ እየተከተሉ በመጋደል በተጋድሎ መኖር ጀመሩ። ገና ከህፃነታቸው ጀምረው ቁርስና ምሳቸውን ለነዳያን በመስጠት ራሳቸውን ግን ሲጾሙ ውለው በቀን አንድ ጊዜ ብቻ ይቀምሱ ነበር። ተጋድሏቸውንም ለማጽናት ወደ ታላቁ መርጦ ለማርያም በመሄድ በሀያ ሦስት ዓመታቸው አባ ዘክረ ማርያም በሚባሉ አባት እጅ መነኮሱ። ከመነኮሱም በኋላ ከሚለብሱትም የፍየል ቆዳ ስር ሰውነታቸውን በሰንሰለት አስረው ከመኖራቸውም በላይ ቅዳሜና እሑድም ከሚቀምሱትም ዳቤ በቀር እህል አይቀምሱም እህል አይቀምሱም ነበር። ስግደታቸውም በቀን አንድ ሺህ እንደነበረ ገድላቸው ይናገራል። ጻድቁ ከተሰጣቸው ጸጋ የተነሳ አራዊትና እንሰሳት እንደሰው በእድሜ እንደ ሰው በድምፅ ያነጋግሯቸውና ይታዘዙላቸው ነበር። እንዴ ረዳ እንዴ ረዳትም ሆኖ የሚታዘዛቸው ጸዋሪ መስቀል የሚባል አንድ አህያ ነበራቸው። እርሱም መልእክት በማድረስና በመቀበል አባታችንን ያገለግላቸው ነበር። አምጣ ያሉትን ያመጣል፣ ውሰድ ያሉትን ይወስዳል። እርሳቸውም ከጎጃም እስከ ሱዳን ጠረፍም ድረስ ወንጌልን ሰብከው በርካታ ከሃዲያንን አስተምረው በማጥበቅ ሐዋርያዊ አገልግሎታቸውን ከፈጸሙ በኋላ ከጌታችን ቃል ኪዳን ተቀበለው በጻድቁ ዮሐንስ ዘመን በ1670 ዓ ም በክብር አርፈዋል። አቡነ ተጠምቀ መድህን ያረፉት ሰኔ 23 ሲሆን በዓለ እረፍታቸው አጽማቸው በክብር ተቀምጦ ባለበት በጋሾላ ቅዱስ ጊዮርጊስ አንድነት ገዳም ውስጥ በታላቅ ድምቀት ይከበራል። ያረፉትም ለአገልግሎት ወደ ጋሾላ ቅዱስ ጊዮርጊስ የእናቶች ገዳም በሄዱበትም ወቅት ስለነበረ ዛሬም የከበረ አጽማቸው በዚያው ይገኛል። የአቡነ ተጠምቀ መድህን ረዴት በረከታቸው ይደርብን በጾለታቸውም ይማረን። አሜን። ወስባሀተ ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር ይቆየን። አሜን።